ሰላም ጤና ይስጥልኝ፣ እንደምናላችሁ ውዴ ቻናሌ ተከታታዮች። እግዚአብሔር ይመስገነኝ ሰላም ነኝ። ዛሬ ደግሞ ይህንን የመሰለ የምጥን ሽሮ አዘገጃጀት እናሳያቸዋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተታችንም ኮሜንት ላይ ጻፉልኝ። ላይክ ስታደርጉ ደግሞ ቪዲዮ ለሌሎች ይደርሳልና ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እኔ በዋነኝነት የምጠቀመው የምጥን ሽሮ ሳዘጋጅ የሽምብራና የአተር ሽሮ እጠቀማለሁ። ይሄ የማሳያችሁ የሽምብራ ሽሮ ነው። ሽምብራው ተቆልቶ ተከክቶ የተዘጋጀ ማለት ነው። መጠኑ ደግሞ ሶስት ኪሎ የሽምብራ ሽሮ እጠቀማለሁ። ሽምብራውን ተቆልቶ የተከካውን ገዝቼ በደንብ ለቅሜ ከማጠቤ በፊት በደንብ ለቅሜ እንደዚህ ካዘጋጀሁት በኋላ ንጹሕ ውሃ እስከሚወጣው ድረስ ውሃውን እየቀያየረው በደንብ አድርጌ ሽሮውን አጥበዋለሁ ማለት ነው። ቆሻሻ አለው። ይህንን እንግዲህ ውሃ እየለዋወጥን ማጠብ ነው። መጠኑን ሁሉ ግልጽ እያደረግኩላችሁ ነው የሚሄደው። እንግዲህ የሽምብራው ሽሮ የተጠቀምኩት ሶስት ኪሎ ነው። የአተሩን ደግሞ ሶስት ኪሎ እኩል እኩል አድርጌ ነው የምጠቀመው ማለት ነው። እያችሁት እንደዚህ ቆሻሻው ተመልከቱት። ይህንን እንግዲህ ንጹህ ውሃ እስከሚወጣው ድረስ እንደዚህ አጥቢዋለሁ። ሽምብራውን ማለት ነው። ከዚህ በፊት የሰራሁት ቪዲዮ ላይ ብዙዎቻችሁ ስጠይቁኝ የነበረው ሽምብራው ሳይቆላ በጥሬው ነው ወይ የሚጨመረው ነው ያላችሁኝ። ብዙዎቻችሁ ጥያቄያችሁ እዚያ ላይ እንደዛ ነበር። ሽሮ ሲዘጋጅ ሁል ጊዜም ቢሆን የተቆላ ነው። ባቄላም ይሁን አተርም ሽምብራም ተቆልቶ ነው ማለት ነው ሽሮ የሚሆነው። እዚህ አጋጣሚ ግልጽ ላደርግላችሁ ብዬ ነው። ስለዚህ እንደዚህ ንጹህ እስከሚሆን ድረስ ካጠቡት በኋላ ቆንጆ ፀሐይ ሲኖር እናሰጠዋለን ማለት ነው። ጥንፍፍ እናደርገውና እናሰጠዋለን። በጣም ቀላል ነው፣ ነገር ግን ደግሞ ቆንጆ ከለሩ የሚያምር ቆንጆ የሽሮ አዘገጃጀት ነው ለዛሬ የማሳያችሁ። ላይክ እያደርጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ እያደርጋችሁ ተቀላቀሉኝ። ይህኛው ደግሞ የአተር ሽሮ ነው። ተመልከቱት። የአተር ሽሮንም እንደዚያው ለቅሜ ከማጠቤ በፊት ለቅመዋለሁ። አንዳንድ ያረረ አፈር፣ ድንጋይ ምናምን ካለው በደንብ አድርገን ከማጠባችን በፊት መልቀም አለብን። እንደምትመለከቱት በደንብ አድርጌ እንደዚህ አተሩንም ልክ እንደ ሽምብራው አጥበዋለሁ። ሶስት ኪሎ ሽምብራ ሶስት ኪሎ የአተር ሽሮ ስድስት ኪሎ ነው የማዘጋጀው ማለት ነው። እያዘጋጀው የማሳያችው ስድስት ኪሎ ሽሮ ነው። እንግዲህ አተሩም እንደዚህ ንጹህ እስከሚሆን ድረስ አጥቡት። ከዚህ በኋላ አጠነፈፈዋለሁ። በደንብ መታጠብ አለበት ሽሮ ስናዘጋጅ ማለት ነው። ከዚህ በኋላ አጠነፈፍና ንጹህ ማስጫ እናዘጋጃለን። ቆንጆ ፀሐይ ሲኖር ብናዘጋጀው ጥሩ ነው። ያው ቅዝቃዜ ሲሆን ቶሎ ስለማይደርቅልን ማለት ነው። ሽሮውንም አተሩንም እንደዚህ አጥቤ ጨረስኩ። ከዚህ በኋላ ማስጣት ነው። እዚህ ጋር ንጹህ ማስጫ አዘጋጅቻለሁ። ከዛ በኋላ ያጠቡትን ሽሮ ማስጫው ላይ አድርጌ እንዲደርቅ አድርጋለሁ። ያችሁት፣ እንደዚህ እያደረግን ማስጣት ነው። በደንብ አድርገን ሳሳ አድርገን እናስጣጣዋለን። መድረቅ ስላለበት ማለት ነው። እዚ ጋ ያረረ አንዳንድ ያረረ ካለ በደንብ መልቀም ይኖርብናል። ሽሮ ላይ ማለት ነው። ሲቆላ በደንብ መልቀም አለብን፣ ከለሩን እንዳያጠፋብን። ጣዕሙንም ይቀይረዋል። እንደዚህ አድርጌ ብናድርጌ ካስጣጣው በኋላ እንዲደርቅ አረገዋለሁ። እዚህ ጋር ደግሞ በርበሬ ነው። እኔ ለ ለስድስት ኪሎ ሽሮ የተጠቀምኩት በርበሬ 750 ግራም በርበሬ ነው። በርበሬውንም በቀጣይ የመለቅላችሁ ይሆናል። የበርበሬ አዘገጃጀት ከአስተጣጠቡ ጀምሮ ተዘጋጅቷል እና ቪዲዮ እንዲደርሳችሁ ሰብስክራይብ ያደረጋችሁ ጠብቁኝ። በርበሬውን እንደዚህ ካደረግኩ በኋላ የአጥቤ አስጥቼ ያደረግኩትን ሽሮ እጨምራለሁ ለማስደለዝ ማለት ነው። ከዚህ በኋላ አንድ ላይ አስደልዘዋለሁ። ከፈለጋችሁ ቅመሙን ለብቻ ማድረግ ትችላላችሁ። ሽሮውን፣ በርበሬውን አንድ ላይ ያደረገው እዚህ ጋ ደግሞ የምጠቀማቸውን ቅመማ ቅመሞች እርጥብ ቅመም ማለት ነው ያሳያችሁ። እዚህ ጋ አራት የቡና ሲኒ የበሶ ብላ ፍሬ አራት የቡና ሲኒ የበሶ ብላ ፍሬ እጠቀማለሁ። ጤና አዳም በትንሹ ግማሽ የቡና ሲኒ ይበቃል። ዝንጅብል 125 ግራም ዝንጅብል በትንሹ ይበቃል። ግማሽ ኪሎ ቀይ ሽንኩርት የአበሻ ቀይ ሽንኩርት የአበሻ ቀይ ሽንኩርት ግማሽ ኪሎ እጠቀማለሁ። እዚህ ጋ ደግሞ እርድ ነው። እርዱን እኔ አንድ ቀን በውሃ ዘፍዝፌ አሳድርኩት። በደንብ መታጠብ አለበት፣ ብዙ ቆሻሻ ይወጣዋል። ያው ሲዘፈዘፍ አላሳዩኋቸውም። ተዘብዝፎ አድሮ እንደዚህ እርጥብ መሆን አለበት። አንድ ላይ ለማስደለስ ስትፈልጉ ማለት ነው። እርጥብ ካልሆነ ያው አይደለዝላችሁም። በሙቀጫ ራሳችሁ ቆረጥ ቆረጥ ወይም መፍጨት አለባችሁ ማለት ነው። እኔ ግን እንደዚህ ዘፍዝፌ ካሳደርኩት በኋላ እርጥቡን እንደዚህ ጨመርኩት። የተጠቀምኩት የእርድ መጠን 125 ግራም እርድ ነው። ነጭ ሽንኩርት ሁለት ኪሎ እንደ ፍላጎታችሁ ነው። አንድ ኪሎ ከግማሽ ማድረግ ትችላላችሁ። እኔ ግን በርከት ሲል ነጭ ሽንኩርቱ ስለሚጣፍጥ ሁለት ኪሎ አድርጌዋለሁ ለ6 ኪሎ ሽሮ ማለት ነው። እንደምትመለከቱት ሁሉንም የእርጥብ ቅመሞች ጨምሬ ካዘጋጀሁ በኋላ ቀላቅለውና ወዲያው አስደልዘዋለሁ። እርዱ መቆየት የለበትም። ከደረቀ እሺ አይላችሁም፣ ለማስደለዝ ማለት ነው ከዚህ በኋላ ያው ሳስደል እዛ አላሳያችሁም ለመቅረጽ ስለማይመቸኝ፣ እንደዚህ አስደል ይዤው ተመልሼ መጥቻለሁ። ተመልከቱት፣ በጣም ነው የሚያምረው፣ ከለሩ ሁሉ ቆንጆ የሆኑ እንደዚህ ተደልዙልኛል። ከዚህ በኋላ ንጹህ ፌስታል ላይ ወይም እንደዚሁ ሳፋው ላይ ራሱ በደንብ ድምድም አድርጋችሁ አፍናችሁ ለ24 ሰዓት ማስቀመጥ ነው። እኔ በፌስታል እንደዚህ አድርጌ ያስደለስኩትን ሽሮ ፌስታ ላይ አድርገውና በደንብ እፍን አድርጌ ለ24 ሰዓት አስቀምጠዋለሁ። አሁን ጠዋት ነው። ከዚያ በማግስቱ ጠዋት አሰጠዋለሁ ማለት ነው። ግልጽ ያደረግኩላችሁ ይመስለኛል። ላይክ እያደረጋችሁ ቪዲዮን ተመልከቱ። ሀሳብ አስቴታችሁንም እንደ ሁልጊዜው ጻፉልኝ። ከዚህ በኋላ እንደዚህ ድምድም አደርገውና ካላችሁ በሱ ብላ ይሄ እንጨቱ የፍሬውን ዥምግጋችሁ የተረፋችሁ የበሶ ብላ እንጨት ካለ እሱን አንድ ላይ እፍን አድርጋችሁ ማሳደር ትችላላችሁ። የበለጠ ቆንጆ ጣዕም እንዲኖረው ያደርጋል። እንደዚህ ስር አድርጌ ለ24 ሰዓት የሚሆን አስቀምጠዋለሁ። በጣም ቀላል ነው፣ ነገር ግን ደግሞ የሚጣፍጥ ከለሩ የሚያምር ቆንጆ የምጥን ሽሮ አዘገጃጀትን ነው እያሳየኋቸው ያለሁት። ከዛ በኋላ እንግዲህ እንደምትመለከቱት ነው በማግስቱ እንደዚህ አስጣጠዋለሁ ቆንጆ ፀሐይ ካለ ሁለት ቀን በቂው ነው ቶሎ ይደርቃል ግን እስከሚደርቅ ድረስ እያስጣጣን በደንብ እንዲደርቅ ማድረግ ነው በደንብ መድረቅ አለበት እንደምትመለከቱት እንደዚህ ሳስ አድርጌ በደንብ እንዲደርቅልኝ አልፎ አልፎ እንደዚህ እያስጣጣው አድርቀዋለሁ ከዚያ በኋላ ደረቅ ቅመሞችን ደግሞ ላሳያችሁ እዚያ ነጭ አዝሙድ ታጥቦ ተለቅሞ የተዘጋጀ ነጭ አዝሙድ አንድ የቡና ስኒና ግማሽ እጠቀማለሁ፣ ለስድስት ኪሎ ሽሮ። ነጭ አዝሙዱን ሳምስ ወርቃማ እስከሚሆን ድረስ ነው የማነሰው። ወርቃማ ከረር እስከሚያመጣ ድረስ አመስ አመስ እናደርገዋለን። ነጭ አዝሙዱ ማለት ነው። ነጭ አዝሙዱ አፈሩ ለማይለቅላችሁ ማጠብ ትችላላችሁ። ይታጠበና በጥቅጥቅ ባለ ወንፊት ማጥለል ከዚያ በኋላ ማስጣት ነው። እዚ ጋ ድንብላል ነው። ድንብላሉንም አንዴ ቡና ሲኒና ግማሽ ድንብላል ልጠቀማለሁ። ደረቅ ቅመሞቹን እነዚህ እነዚህ አድርጌ ነው የማዘጋጀው። ድንብላሉንም ቆንጆ ሽታ እስከሚያመጣ ድረስ አመስ አመስ እናድርገዋለን። እያችሁት እንደዚህ አድርገን አመስ አመስ ማድረግ ነው። ደረቅ ቅመሞቹ እንዴት እንደሚታመሱ ይሄው ቀረብ አድርጌ ላሳያችሁ ድን ብላሉንም እንደዚህ አምስት ያደረገው ኮረሪማ የተጠቀምኩት ኮረሪማ መጠኑ ሁሉ ግልጽ እንዲሆንላችሁ እቤት በምታገኙት መለኪያ ነው እያሳዩቸው ያለሁት ሁለት የቡና ሲኒ ኮረሪማ የተፈለፈለ ኮረሪማ እጠቀማለሁ ኮረሪማውንም ቆንጆ ቆንጆ የኮረሪማ ሽታ ሲታመስ አለው ቆንጆ ሽታ እስከሚያመጣ ድረስ አመሳመስ እናድርገውና እንደዚህ እንዲቀዘቅዝ እናደርገዋለን። ጨው ሁለቴ ቡና ሲኒ ጨው እጠቀማለሁ። ጨውንም አመስ አመስ አደርገዋለሁ እኔ ጨው ሁለቴ ቡና ሲኒ። እንግዲህ መጠኑን ሁሉ ግልጽ አድርጌ ነግሬያችኋለሁ። በዚህ አይነት ሰርታችሁ ተጠቀሙ። በቀጣይ የበርበሬ አዘገጃጀትን የሚለቅላችሁ ይሆናል። በርበሬ ታጥቦ እንዴት እንደሚዘጋጅ ከዚህ ቀደም ስጠይቁ ስለነበረ ሙሉ ቪዲዮ ስላዘጋጀሁላችሁ ነው። እንደምትመለከቱ ሽሮ ደግሞ እንደዚህ ቆንጆ ሆኖ ደርቆልኛል። ከዚህ በኋላ ያዘጋጀኋቸውን ቅመማ ቅመሞች ይጨምራለሁ። ይሄኛው ድንብላል ነው፣ ያው ሲታመስ አሳይቻችኋለሁ። ነጭ አዝሙድ የታመሰ ነጭ አዝሙድ ኮረሪማ እና በትንሹ ጦስኝ እጠቀማለሁ እኔ። እናንተ ግን እንደ ፍላጎታችሁ ነው፣ ያለመጨመር ትችላላችሁ። እኔ ግማሽ የቡና ሲኒ የሚሆን ጦስኝ ተጠቅሜ ያለው። ከዚያ በኋላ በደንብ አድርገን ቅመማ ቅመሞቹንና ሽሮውን በደንብ አድርገን እንደዚህ እንቀላቅለዋለን። በደንብ አድርጌ እንደዚህ እቀላቅለዋለሁ። እንደምትመለከቱት እንደዚህ ከቀላቅል በኋላ ጨው ነው። ጨውን እዚህ ላይ እኔ አልቀላቅለውም። ምናልባት መብራት ቢጠፋና ቶሎ ባታስፈጩት ያለዝዘውና እንደገና ማስጣት ይኖርባቸዋል። ያበላሽብናል ማለት ነው። ለዛ ጨውን ልክ ልናስፈጭ ሲሆን ስለምንቀላቅለው እንደዚህ በፌስታል ቋጥሬ እንደዚሁ ውጭ ቤትጆ ሄጄ እዛ ቀላቅለዋለሁ። አስፈጭቼ ደግሞ አሳያችኋለሁ። እንደምትመለከቱት እንደዚህ የሚያምርና ቆንጆ ሽሮ ሆኖልኛል። ተመልከቱት። በጣም ነው የሚያምረው፣ ሽታው የቅመማ ቅመሞቹ የጨመሯቸው ቅመማ ቅመሞች በጣም ቆንጆ ጣዕም ያለው ሽሮ ነው። እንግዲህ እንደዚህ ሰርታችሁ ምጥን ሽሮን አዘጋጁ። ሀሳብ አስቴታችሁን ኮሜንት ላይ እንደ ሁልጊዜው ጻፉልኝ። አዘጋጅታችሁት ማለት ነው ተጠቀሙበት። ብዙዎቻችሁ ስትጠይቁኝ ነበር። ለዛሬ እንግዲህ የምጥን ሽሮ አዘገጃጀትን እንደዚህ ቆንጆ አድርጌ ሰርቼ አሳይቻችኋለሁ። እስከ መጨረሻው ከኔ ጋር ስለነበራችሁ፣ ስለምሰጡኝ ሀሳብ አስተያየት፣ ስለምትከታተሉኝ ሁሉ ከልብ አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። አዳዲስ ቪዲዮ እንዲደርሳችሁ ታደርጋላችሁ እና ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ቻው።